የትኛውም አገር ብሔራዊ ጥቅሙን ለድርድር እንደማያቀርብ ግልጽ ነው። ምክንያቱም ብሔራዊ ጥቅም ሲባል የአንድ አገር ህልውናው አጠቃላይ ደህንነቱን ብሎም ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ጥቅሙን ታሳቢ ያደረገ ነውና፣ ለዚህም ነው ብሔራዊ ጥቅም ሲባል የተናጠል ልፋት ብቻ የሚያሟላው ጉዳይ አይደለም የሚባለው እንደ ሀገር ነው የምንረዳው። እንደ መንግስት ብቻ ሳይሆን እንደ ሀገር ማንኛውም ዜጋ የኢትዮጵያ ብሔራዊ ጥቅም የኔ ጥቅም ነው ብሎ ማሰብ አለበት። ይህን ስናስብ ነው እንጂ መንግስት ብቻ ስላሰበ ወይም የሆነ ኃይል ብቻ ስላሰበ ብሔራዊ ጥቅም ይሳካል ማለት አይደለም። ለምሳሌ ትልቁ የምንኮራበትን ህዳሴ ግድብ አንሳለን። ወደኋላ መሄድ ሳይጠበቅብኝ ህዳሴ ግድብ የሀገራችን ትልቁ ብሔራዊ ኩራት ነው። እኛ ኢትዮጵያኖች በራሳችን አቅም ማንም አይችሉም፣ እነሱ ገንዘብም አንረዳም ተብለን የተለያዩ ምዕራባውያን ሀገሮችም። ነገር ግን እኛ ኢትዮጵያኖች እንችላለን አቅም አለን ብለን የኢትዮጵያ መንግስትና ሕዝብ አንድ በመሆን በራሳችን አቅም በራሳችን ገንዘብ ያሳካነው ትልቁ ብሔራዊ ኩራታችን ህዳሴ ግድብ ነው። ሀገራት ብሔራዊ ጥቅሞቻቸውን ለማስጠበቅ ብዙ ርቀት ይጓዛሉ። ምናልባትም ዛሬ ላይ ሀያላኑ ከአካባቢያቸው ርቀውና ባህር ተሻግረው የተለያዩ ተግባራትን የሚያከናውኑ በተለይም የጦር ሰፈሮችን የሚገነቡት ሌላ ምንም ምክንያት ኖሯቸው ሳይሆን ብሔራዊ ጥቅሞቻቸውን ታሳቢ በማድረግ ነው። ይህንንም ሕዝብና መንግስታቸው የጋራ ጥቅሞቻቸው አድርገው ያለ ማስጠበቅም ስምምነት ፈጥሯል። የኢትዮጵያን ብሔራዊ ጥቅም ማስጠበቅ ከተባለም በዚሁ ልክ ህዝብና መንግስት የጋራ ስምምነት መፍጠር መቻል ይኖርበታል፣ የሚሉት ምሁራኑ አሁን ላይ በሀገር ደረጃ አሻጋሪ የሆኑ የነገውን ትውልድ ታሳቢ ያደረጉ ስራዎች የሀገርን ጥቅም፣ የህዝብ ተጠቃሚነትንም የሚያረጋግጡ ብሔራዊ ጥቅም መሆናቸው ላይ የጋራ ግንዛቤ መፍጠር እንደሚገባ ያምናሉ። ትልቁ ጥያቄ እኛ ሀገር ያለው ድህነት ነው፣ ዕራብ ነው፣ ችግር ነው፣ ልመና ነው። እሱን የሚያስቀር ማንኛውም ፖሊሲ ላይ ፓርቲዎች መደራደር መቻል የለባቸው። እሱን የኢትዮጵያን ህዝብ ከዚህ አሁን ካለንበት የኢኮኖሚ ሰቆቃ አንድ አውቶ ወደዛ ከፍ የሚያደርግ ማንኛውም መንግስት የሚሆን ከመንግስት ተቃራኒ ጎን ያሉት የሚሆን ተፎካካሪ ፓርቲዎች ሀሳብ ካነሱ እሱን የጋራ ማድረግ መቻል አለብ። እኛ ኢትዮጵያ አገር የጋራ ነው። የግል አገር ያለው ሰው የለም። አገር የጋራ ነው ስል በአገር ውስጥ የሚከናወኑ ክንውሮች በሙሉ የጋራ ናቸው። በጎቹም በጎ ያሉትም የጋራ ናቸው። ህዝብ የጋራ ነው። አገር ያላ ህዝብ፣ ህዝብ ያላ አገር። ስለዚህ የጋራ አገር አለን፣ የጋራ ህዝብ አለን። የጋራ ብዙ ብዙ መልካም ታሪኮች አሉን፣ የጋራ ጉድለቶች አሉን። በታሪክ አንፃር ማለት ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። ያ ብሔራዊ ጥቅም ያለውን ነገር ሊያሳካ፣ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። ኢትዮጵያ ምንም እንኳን የሀገር ሉዓላዊነትና የግዛት አንድነት ተዋላ ለማስደፈር ብሔራዊ ጥቅሟን በማስጠበቅ በተዋደቁላት ልጆቿ እዚህ የደረሰች ቢሆንም በሂደት ግን ሀገራዊ ጥቅም ላይ እንደ አንድ ማሰብና መስማማቱ እየላላ የመጣም ይመስላል። ብሔራዊ መግባባት ላይ የጋራ ግንዛቤው ደካማ በመሆኑም በማህበረሰብ ውስጥ ተቃርኖች አለፍ ሲልም ማንነትን መሰረት ያደረጉ ግጭቶች እንዲፈጠሩ ሆኗል። እነዚህ ለተቃርኖ ጋባዥ የሆኑ ምክንያቶችም ሀገራዊ አንድነቱን የመናድ አደጋዎችን የጋረጡ ናቸው። ለዚህም ብሔራዊ ጥቅሞችን ለማስጠበቅ ቅድሚያ ብሔራዊ መግባባትን መፍጠር ይገባል። ብሔራዊ ጥቅማችን ለማሳካት ግን እንዳልኩ ከምንም በላይ ሀገራዊ አንድነት ያስፈልጋል። ከምንም በላይ ብሔራዊ ደህንነት ያስፈልጋል። ከምንም በላይ ደግሞ ማንነት ማወቅ ያስፈልጋል። እኛ እንዳልኩ ማንነታችን ስናውቅ ነው ታላቅ ህዝብ ነን ታላቅ ስለነበር ትልቅነታችን ደግሞ በዓለም ተጽዕኖ ፈጣሪ ስለሆን ይህንን አስከብሮ ለመሄድ እኛ ከምንም በላይ የሀገር አንድነት ያስፈልጋል። ይሄ ማለት ምንድን ነው? ሀገር አንድነት ሲባል የግድ አንድነውን ማለት አይደለም። ህብረ ብሔራዊነት አንድነት ሀገሬ ኢትዮጵያ የምትባለውን ብሔራዊ ጥቅም ከሀገር ጋር የሚገናኘው ሀገሬ ስትለወጥ ነው ይለወጣለሁ ብለን የምናስብ ዜጎች እንሆን ነው እንጂ አንዱ የተለያዩ ነጥራት ትርክቶችን በማንሳት ወደ ጎን የምንጋፋ ከሆነ ሀገራዊ ጥቅማችንም አይሰካም። ሁሉ ነገር ምኞት ነው ነው የሚቀረው። ሀገራዊ ማንነትንና ብሔራዊ ጥቅሞችን ሊጎዱ የሚችሉ የውስጥ ችግሮችንና አለመግባባቶችን መፍታት ተገቢ መሆኑ ታምኖበትም ሀገራዊ ምክክር ተጀምሯል። ሀገራዊ ምክክሩም እንደ ሀገር የተፈጠሩ አለመግባባቶችን በመፍታትና የጋራ መግባባትን በመፍጠር ብሔራዊ ጥቅሞችን ማስቀደም የሚቻልበት ሁኔታ እንዲፈጠር እድል ይሰጣል። መሬት ላይ ያሉ ችግሮቻችን መፍትሄ ሳያገኙ ነገር ግን መነጋገር ባለመቻላችን አሁንም ተመሳሳይ የሆኑ መንገዶችን እየተከተለን ያንኑ ትናንት ያጣንባቸውን መንገድ እየተከተለን መሄዳችን ብዙ ነገር አስከፍሎናል ብዬ አምናለሁና እንደ ሀገር መነጋገር፣ ጥያቄዎቻችን ወደ ጠረጴዛ ማውረድና መሬት ላይ ማስያዛችን ብዙ ነገሮቻችን የሚፈታ ያለፉት የተበላሹ ነገሮቻችን የሚያስተካክል ለነገ ትውልድ ተስፋ ሰጪ የሆነ ነገር እንደሚመጣ ማሳያ ነው ብዬ አምናለሁ። አገራዊ ምክክር ኮሚሽኑ አላማው የኢትዮጵያን ችግር በሰላማዊ መንገድ ፈቶ ከዚህ ከርስ በርስ ጦርነት ወጥተን ብሔራዊ ጥቅማችንን ሌላ ብዙ የምንፈልጋቸው ብሔራዊ ጥቅማችን ጥቅም አለ፣ ለምሳሌ የባህር በር። እነሱን እናሳካቸው ነው ሌላ አላማ የለውም። ከዚህ አንጻር መንግስት ከታጣቂዎች ጋር መንግስት ንግግር ማድረግ አለበት፣ ታጣቂዎችም ከመንግስት ጋር መነጋገር አለባቸው። ፖለቲካ ብዙ ጊዜ አሁን ብዙ ፖለቲካ ፓርቲዎች አንሳተፉም ሲሉ ሰማለሁ። ታጣቂዎችም እንደ ፈጽሞ አይቻልም ብለዋል። ይህ ትክክል አይደለም። መንግስት የሰላማዊ መንገዶችን ክፍት ካረገ፣ ፖለቲከኞችን በአመለካከታቸው የማያስር ከሆነ ጫካ ገብተህ ከምትዋጋ ፖለቲካ ፓርቲ መስርተህ ምርጫ ጋር መዋደር ትችላለህ። በተለይም ከትላንት ያልተሻገርናቸውን ችግሮች በመፍታት በሀገራዊ አንድነትና ጥቅም ላይ የጋራ ስምምነት መፍጠር እንዲቻል ብሎም ብሔራዊ ጥቅሙን አሳልፎ የማይሰጥ ትውልድ ለመፍጠር ሀገራዊ ምክክሩ ትልቅ ድርሻ እንደሚጫወትም ይታመናል። አገራዊ ምክክል በኢትዮጵያ ውስጥ ያልተገኘ እድል ነው። አሁን የተገኘውን እድል የአርሶ አደር ሀሳብ፣ የነጋዴ ሀሳብ፣ የገበሬ ሀሳብ፣ የባለ ሀብቶች ሀሳብ፣ የኢንቨስተሮች ሀሳብ፣ የድሃ እናቶች ሀሳብ ነው። ስለዚህ ሁላችንም በጸሎትም በሀሳብም በጉልበትም በማቴሪያልም ደግፌን ዓለምም እየደገፋ ነውና ኢትዮጵያ ከፍታ ይጨምራል። ኢትዮጵያችን እንዳልነው ሀገሪሽ ሀገሬ ሀብት፣ ደምሽም ደሜ ነው የሚያስተሳስረን ኢትዮጵያዊነት ነው የሚያስተሳስረን፣ የሰው ልጅ መሆን ነው። ተመልካቾቻችን እዚህ የሳምንቱ አጀንዳችን የሆነው ብሔራዊ ጥቅም ላይ ቆይታ እናድርግና የኢትዮጵያ አሁን እያካሄደች ያለው አገራዊ ምክክር ሂደት የጋራ ወይንም ብሔራዊ ጥቅማችንን ለማስጠበቅ እንዴት ያግዘናል? በሚል እንግዳ ጋብዘን መረጃ እናደርሳችኋለን። እንግዳችን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሙልጌታ አጎናቸው እንኳን ደህና መጡ ኮሚሽነር። እንኳን ደህና ቆያችሁ። እስቲ ወደ መጀመሪያው ጥያቄ ልለፍ ና ባለፉት የለውጥ አመታት እንግዲህ ኢትዮጵያ በጋራ ጉዳዮቻችን ላይ ያሉ ችግሮችን ለመፍታት የጀመረችው ሀገራዊ የምክክር ሂደት ምንም መነሻ ያደረገ ነው እን አመሰግናለሁ ይሄ እንግዲህ ይሄ ጥያቄ በሚነሳበት ጊዜ ብዙ ነገሮችን የሚዳስስ ነው። በአጠቃላይ በተወሰኑ አንኳር ነጥቦች ላይ መልስ ቢሰጥ ይሻላል የሚል እምነት ይኖረኛል። ከዚህ አንጻር ብዙዎቻችሁ እንደምታውቁት ያው ኢትዮጵያ ውስጥ በማንኛውም ሀገር ግጭት ያለ መግባባት ሊኖር ይችላል። አሁን ባለው ሁኔታ ግን በአጠቃላይ በመንግስት ደረጃ ወይም በመንግስት እንቅስቃሴ ና መንግስት ህግን ለማስከበር በሚሄድበት መንገድ በተለመደ አኳኋን ነገሮችን ከቁጥጥር ስር ማዋል ስለማይቻል በዚህ ልክ ኢትዮጵያ ውስጥ ደግሞ በተለያዩ ሀገራዊ ጉዳዮች ላይ ያለ መግባባትና እንዲሁም ደግሞ የሀሳብ መለየት አለ። የሀሳብ መለየት በሚባልበት ጊዜ በማንኛውም የህብረተሰብ ክፍል ውስጥ በሀሳብ ያለመግባባትና የመሳሰሉት ነገሮች ይኖራሉ። ይሄውም ባለው ሁኔታ ላይ እያጋጠመን ያለው ጉዳይ በትላልቅ አገራዊ ጉዳዮች ላይ ሆኖ በአጠቃላይ አገራችን ችግር ውስጥ እየጣለ ያለ ህዝቦች ተረጋግተው እንዳይኖሩ የሚያደርግ ነገር፣ እንዲሁም ደግሞ ከዚህ አልፎ ደግሞ ወደ ግጭትና ወደ ደም መፋሰስ የህድንበት ሁኔታ ስላለ። እነዚህን ነገሮች ደግሞ ማቃለል የሚቻለው በአጠቃላይ መላውን የኢትዮጵያ ህዝብ በማማከር ከህዝቡ የሚመጣው ምክር ሀሳብ ተቀብሎ ለሚመለከታቸው አካላት አቅርቦ ያንን ከፍጻሜ ማድረስ ላይ ነው፣ ስለሆነ በዚህ ልክ ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ከህብረተሰቡ ለችግሮች ምንጭ የሆኑ ነገሮችን ከለየ በኋላ እነዚህ ነገሮች ደግሞ በአጀንዳነት ቀርጾ ከዛ የመፍትሄ ሀሳቦችን ህብረተሰቡ ከሰጠ በኋላ ለሚመለከታቸው አካላት አቅርቦ በፖሊሲ ደረጃ በህግ ደረጃ የሚወጡ ነገሮች ካሉ ያን ለማውጣት የሚቻልበት አግባብ ይኖራል። ከዚህ ውጭም በአፈጻጸም ደረጃ ህግና ፖሊሲ ኖሮ የሚንገራገጩ ነገሮች ቢኖሩ ደግሞ ማስተካከያ የሚደረግባቸውን አግባቦች ለመፍጠር ነው እየተንቀሳቀስን ያለ ነው ማለት ነው። አሁን ላይ እያካሄድ ነው ያለው ሀገራዊ ምክክር እንዴት ነው የብሔራዊ ጥቅማችንን ለማስጠበቅ የሚያግዘን? ይህንን በተመለከተ ሌሎች አገራትን በምናይበት ጊዜ በአንድ ነጥብ ላይ ወይም በሁለት ነጥብ ላይ ነው ሳይግባቡ እየቀሩ ያሉት። ያንን መነሻ በማድረግ ነው የተለያዩ ሀገራት ምክክር እንዲደረግ የሚያደርጉት። በእኛ ሁኔታ ግን የእኛን ሁኔታ በምናይበት ጊዜ በአጠቃላይ ለግጭቶቻችን መንስኤ የሚሆኑ ነገሮች ከየት የሚመነጩ ናቸው? በአጠቃላይ አገር ውስጥ ያሉትንም ሆነ ውጭ ያሉትን አካላት የሚመለከት ነገር ሊሆን ይችላል። በአጠቃላይ የሀገራችንን ጥቅም ለማስከበር ደግሞ ከዚህ የተሻለ መንገድ ይገኛል የሚል እምነት የለኝም። አንደኛ አጀንዳዎችን በተመለከተ ከተለያዩ ሕብረተሰብ ክፍሎች እንቀበላለን ከባለድርሻ አካላት እንቀበላለን። እነዚህ ነገሮች ደግሞ በአጠቃላይ ቅድም እንዳልኩት የፖሊሲ ጉዳዮችን የሚዳስሱ ሊሆኑ ይችላሉ። የሕግ አወጣጥ ጉዳዮችን የሚዳስሱ ሊሆኑ ይችላሉ። በአፈጻጸም ደረጃ ደግሞ የተንገራገጩ ነገሮችን ለማስተካከል የሚችሉ ነገሮች ሊሆኑ ይችላሉ። ከዚህ ባለፈም በአጠቃላይ በሀገር ውስጥ የሚተገበሩትን ነገሮች የሚዳስስ ይሆናል። ከውጭ ጋር ያለንን የዲፕሎማሲ ጉዳይም ደግሞ በዛ ልክ የሚዳስስ ሊሆን ይችላል። ስለዚህ የሀገር ጥቅምን ለማስከበር እንቅስቃሴ በምናደርግበት ጊዜ የአገር ውስጥ ችግር ብቻ ሳይሆን ከውጭም ጣልቃ ገቢ የሚሆኑ ችግሮች ስለሚኖሩ ከውጭ ሀገር ጋር የሚኖረን ግንኙነትና ፖሊሲን መመምሰል አለበት የሚለውን ህብረተሰቡ ይመካከርበታል። በሀገር ውስጥ ደግሞ እየተከሰቱ ያሉ ችግሮችን በምን አግባብ እናቃልላለን የሚለውን ህብረተሰቡ ይነጋገርበታል። ከዚህ አንጻር ቅድም እንዳልኩት ለችግሮች መንስኤ የሆኑ ነገሮች ከመጡ በኋላ ለነዚህ ችግሮች ደግሞ መፍትሄ መሆን የሚችለው ምንድን ነው የሚለውን ምክር ሀሳብ የሚሰጥበት አግባብ አለ። የትኞቹ ናቸው በዋናነት የሀገራችንን ጥቅሞች የሚጎዱት የሚለው ላይ ተሰርቶ ከዛ በኋላ የሀገራችንን ጥቅም ማስከበር የምንችልባቸውን አግባቦች ከሌሎች ስራዎች በተሻለ ሁኔታና በሰፋ ሁኔታ የሀገራችንን ጥቅም ማስከበር የሚችለው እንደውም የሀገራዊ ምክክር ስራ ነው ብዬ አስባለሁ። ምክንያቱም ከተወሰነ አካል ወይም ከተወሰነ ግሩፕ ብቻ የሚወሰድ ሀሳብ ሳይሆን ከመላ ሀገሪቱ በተወካዮቻቸው አማካኝነት ሰዎቹ ሀሳቦቻችን ሀሳቦቻቸውን የሚሰጡበት የሚሰነዝሩበት አግባብ ስለሚኖር በከፍተኛ ደረጃ የሀገራችንን ጥቅም ያስከብራል የሚል እምነት ይኖረኛል። ኢትዮጵያ የሀገራዊ ምክክር ኮሚሽን ስራ ማለት ነው። እንደው እንደ ኢትዮጵያ ላሉ ብዝሀነት ላለባቸው ሀገራት የጋራ ትርክት መገንባት ያለው ትርጉም ምን ያህል ነው? እንደው ከመንግስት ባለፈስ የጋራ ትርጉም የጋራ ትርክት መገንባት ላይ ሌሎች ባለድርሻ አካላት ያላቸው አስተዋጽኦ እንዴት ምን ያህል መሆን አለበት? አዎ፣ ይሄ በጣም ጥሩ ጥያቄ ነው። በዋናነት ትርክትን በተመለከተ እንደምታውቁት ነው ከተለያዩ ህብረተሰብ ክፍሎች ከምሁራና ከመሳሰሉት አካላት ሰዎች በሚመስላቸው ልክና በተረዱት ልክ እንዲሁም በጻፉትና ባነበቡት ልክ ሊናገሩ ይችላሉ። ከዛ በኋላ ከዚያም በመነሳት ደግሞ ስለ ትርክት የተሻለ ግንዛቤ ሳይኖራቸውም በአጠቃላይ የሚመስላቸውን የሚናገሩ አካላት አሉ። ለምሳሌ ትርክትን በተመለከተ አገራችንን ችግር ውስጥ እየከተተ ያለው በአጠቃላይ የአገራችንን የብሔር ብሔረሰቦችን እንዲሁም የዜጎችን ሁኔታ ባላገናዘበ ሁኔታ እየመጣ ያለ የታሪክና የትርክት ጉዳይ ነው እየተባለ የሚነሳበት አግባብ አለ። ከዚህ በምንነሳበት ጊዜ ሁለት ነገሮችን ማየት በጣም ያስፈልጋል። የአገር አንድነትን ለማስከበርና በአጠቃላይ ትርክቶችን አስታርቆ ለመሄድ ምን መደረግ አለበት? አንደኛ፣ አንድነትን የሚያጠናክሩ ነገሮች የትኞቹ ናቸው የሚለው ለይቶ መስራትና ማወቅ ያስፈልጋል። ሁለተኛ ነገር ደግሞ አንድነትን ለማጠናከር የሌሎችን ቋንቋ፣ ባህልና ታሪክን በሚገባ መረዳትን መመርመርን ይጠይቃል። በዚህ መነሻ ሰዎች የሚገባቸውን እየከለከሉ የማይገባቸውን እየሰጡ በአጠቃላይ አንድ አይነት ትርክት መመስረትም ሆነ የተጠናከረ ሀገር መመስረት አይቻልም። ሁለት ነገሮችን አስታርቆ መሄድ ያስፈልጋል። አንዱ በአጠቃላይ አንድነት በሚያስፈልግ ጉዳይ ላይ አንድነትን ማንጸባረቅ። ከዚህ በተለየ ሁኔታ ደግሞ ሰዎች የራሳቸው የራሳቸው ባህልና ቋንቋ ያላቸው ሰዎች እንደመኖራቸው መጠን ባህላቸውን፣ ቋንቋቸውን ማክበር ያስፈልጋል። ያኔ እንደፈጠታለን የምንል ከሆነ የአገራነት ሊመጣ አይችልም። አንድ ትርክት ሊመጣ አይችልም። በዚህ መነሻ ሁለቱ ነገሮች አስታርቆ መሄድ በጣም አስፈላጊነት ይኖራል። ከዚህ በመነሳት ባለድርሻ አካላትና የኢትዮጵያ ሕዝብ በዚህ ረገን ምን ሚና ይኖራል የተባለውን በተመለከተ ሰዎች አንደኛ የተለያየ ግንዛቤ ደረጃ አላቸው። የተማሩ ሰዎች አሉ። በዚህ በትርክ ደረጃ የሚጽፉ ሰዎች አሉ። የሚያነቡ ሰዎች አሉ። መልእክት የሚያስተላልፉ ሰዎች አሉ። በዛ ልክ ይሄ በሚተላለፍበት ጊዜ ያለውን ነገር በትክክል ፈልፍሎ ማውጣትና በዛ ልክ ኅብረተሰቡ የጋራ አድርጎ የሚሄድባቸውን ነገሮች መለየት ያስፈልጋል። የአንዱን ባህል በመንጠቅ የአንዱን ባህል በማክበር የሌላውን በማንቋሸሽ የሚሄድ ነገር አይኖርም። ከዚህ በመነሳት ሰዎች ያላቸውን ነገር አጉልቶ ማውጣት፣ የሌላቸው ነገር ደግሞ ያለ መስጠት ተገቢነት ስለሚኖረው በዛ ልክ ባለድርሻ አካላት ከፍተኛ ሚና አላቸው። አንዱ ያነባል፣ ይጽፋል፣ በዛ ልክ ይመራመራል። በአጠቃላይ የኢትዮጵያ ታሪክ ምን ይመስላል፣ የብሔር ብሔረሰቦች ታሪክ ምን ይመስላል፣ ኢትዮጵያ ታሪክ ምን ይመስላል የሚለውን በተመለከተ በተገቢው መንገድ መመርመር ያስፈልጋል። እና በአጠቃላይ የተወሰኑ በተወሰኑ ሰዎች ላይ የትርክት ጉዳይ ና ታሪክ ጉዳይ በተወሰኑ ሰዎች ላይ የሚጣል ሳይሆን መላ ሀገሪቱን በሚያስታርቅ መልኩ ዜጎች በተባበረ ክንድ ይሄንን ቅድም የምንለውን የአገራችንን ጥቅም ብሔራዊ ጥቅም በሚያስከብር መልኩ መንቀሳቀስ ይኖርባቸዋል የሚል ሀሳብ ይኖረኛል። እኔ ያልኩት ብቻ ካልተፈጸመ እኔ ያልኩት ብቻ እውነት ካልተባለ ተብሎ ካልተወሰደ የሚል ነገር ካለ በጣም አስቸጋሪነት ይኖረዋል ና በአጠቃላይ አገር በሌለችበት ቅድም ያልኩት ትርክትም ሆነ ታሪክ ሊኖር አይችልም። ወደ መጠፋፋት የሚወስዱ ትርክቶችን ማስቀረት እና በአጠቃላይ ለሰዎች የሚገባቸውን መስጠት ያን እውቅና መስጠት ማለት ነው። የማይገባቸውን ደግሞ ሰጥተው እንደዚህ እየተናነቁ መኖር ተገቢነት ስለማይኖረው ባለድርሻ አካላት በጣም ከፍተኛ ሚና ያላቸው የሚል ሀሳብ ይኖረኛል። የአገር ትርክትን በተስተካከለ መንገድ ለመምራት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሙልጌታ አጎስት ወዳችን ድረስ ተገኝተው ለሰጡ ማብራሪያ በጣም እናመሰግናለን። እኔም በጣም አመሰግናለሁ ድሮ ስለሰጠ።